ሀሴት በኪራና በጽናት መካከል ያለውን ምስጢርና እንደዚሁም ምሩና ናሆም ጸባያቸው አልገባት ያለበት ትልቁ ምክንያትን ተረድታለች። ሰላም ሰላም ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል በመሀል አስገባላችኋለሁኝ። እንግዲህ ካሳለፍነው ፓርት ላይ ምሩና ጽናት ወደ ሚስጥሩ እየገቡ ነበረ። ጽናት እንደዚህ ልትሆን የቻለችበት እንደዚህ ልትሆን ያስገድዳት ነገር ምንድን ነው የሚለውን መነሻ በማድረግ የእውነት እኔን የልብ ጓደኛሽ አድርገሽ የምታስብኝ ከሆነ እንደዚህ ጸባይሽን ሊቀይረው የቻለውን ኪራን አልፈልግም ያልሽበትን ምክንያት እውነቱን ብቻ ነገርኝ በማለት ተጠይቃታለች። ምሩ ጽናትም የተወሰነ እምቢ ካለች በኋላ ነገር ግን አይ ታዘብኩሽ፣ በቃ በሁሉ ነገር አብረነን ብያስብ ነበረ። ነገር ግን ይሄን ሚስጥርሽን እንደዚ እንደዚህ ግልጸኝነት ከኔ ጋ የለሽም። አዝናለሁ መናገር ካልፈለግሽ ምንም ማድረግ አልችልም ስትላት ምን መሰለሽ ምሩዬ፣ ግን ለማንም እንዳትናገሪ በማለት ሚስጥሯን ትነግራታለች። ነገር ግን ሚስጥሩን ከነገርኩሽ በኋላ ምንም አይነት ውሳኔ እኔን የእኔን ውሳኔ ለማስቀየር እንዳትሞክሪ እንዳታስቢው፣ በጭራሽ በማለትም ታስጠነቅቃታለች። እሱ እንግዲህ ሚስጥሩን ከሰማሁት በኋላ እንደ ሚስጥሩ ይወሰናል ትላታለች። አይ ቃል ግቢልኝ ትላታለች። ችግር የለውም ሁለታችን ተመካክረን የሆነ መፍትሄ አናጣም በማለትም ትነግራታለች አለች። ከአሁን በፊትም አዲሷ የአቶ ሻምበል ልጅ ስለ እናቱ ስታወራ ሰምታ ነበረ። ሳሎን ቤት ባለችበት ጊዜ የአንድትን እናት ደስታ ማስቀደም አለብኝ በማለት እያወራች፣ ስለ ማን እናት ነው የምታወሪው በማለት ስትጠይቃት አይ እንደዚሁ ዝም ብዬ ነው በማለት ጽናት ይህን ነገር አለባብሰው አልፋ ነበረ። የክሩቤልና የጽናት ፍቅር ምን ያህል ዋጋ እንዳስከፈለ አብዛኛው ተመልካች ያውቃል። በተለይ ደግሞ ጽናትን ብዙ ዋጋ አስከፍሎ ነው እዚህ ያደረሳት። ፍቅራቸው ወደ ደስታ ሊቀየር ነው በሚባልበት በዚህን ወቅት ደግሞ እንግዲህ የአቶ ሻምበል ልጅ መታለች። ይህም ሊሆን የቻለው ምንድን ነው? የክሩቤል አባትና አቶ ሻምበል ጓደኛሞች እንደዚሁም ጎረቤት ስለነበሩ የስጋም ከጓደኝነትም ከጉርብትናም በላይ ደግሞ የስጋ ዘምድና እንድኖረን እፈልጋለሁ፣ የአቶ ሻምበልን ልጅ ኬራ ማግባት አለበት በማለት እንግዲህ የኬራ አባት የወሰነው ውሳኔ ነው። በኢኮኖሚም ሆነ በተለያዩ ነገሮች የእኛም ቤት የምትመጥን ልጅ ናት። አስተዳደጓም ደግሞ ስርዓቷ በጣም ስርዓት ያላት ልጅ በመሆኗ በጣም ነው ልጅቶን የምወዳት። እንደዚሁም ጓደኛዬን ከጓደኛዬን ማልፎ ደግሞ የስጋ ዝምድና እንድኖር ስለምፈልግ ነው በማለት የአቶ ሻምበል ልጅ ወደ እነ ኪራ ቤት እንድትመጣ ተደርጓል። ከዛም በኋላ የአቶ ሻምበል ልጅ የመጣች ጊዜ ኪራ ሄዶ እንዲቀበላት ታዟል። አባቶንም ናን ሄድ እንቀበላት በማለት ሲጠይቅ አንተ ነህ ሄደህ እንድትቀበላት የምፈልገው አሁን እኮ ትልቅ ሰው ሆነሃል በማለት ይነግረዋል። ኪራን በአባቱ ትእዛዝ መሰረት ልጅቷን ለመቀበል ብቻውን ይሄዳል። ልጅቷንም አምጥቶ እንግዲህ ቤት ውስጥ እየተከናወነ ያለውን ነገር እንደምታውቁት ካሳለፍ ነው ፓርት ላይ እንዳየ ነው። ጽናት ደግሞ የታዘዘችው የራሷ የቤት ስራ አለ። አዲስ የምትመጣው ያቶ ሻምበል ልጅና ኪራ እንድቀራረቡ እንድዋደዱ የቻልሽውን አድርጊ በማለት ታዛለች። እሱንም ልታደርግ የተገደደችበት ነገር የኪራ እናት ታማሚ እንደሆነች እና የልጇን አለም በመጠባበቅ ላይ እያለች ሞት እንዳይቀድማት በማለት እንግዲህ በደካማ ጎኗ ነው የመጡባት። ጽናትም ይህም ሁሉ ዋጋ የከፈለችለትን ፍቅር አሁን ለአንድ ምስኪን እናት አስቀድሜ ብሰጥስ በማለት ራስ ዋጋ እየታገለች ነው ያለችው። ክሩቤል፣ ላይ ሙሉ ለሙሉ ጸባዩዋ ተቀያይሯል። ምንም አንዳንዴ ምን እንደምትል እንኳን ግራ ስለሚገባት በፊት የሆነውን ነገር እያነሳች በቃ ከእኔ መራቅ አለብህ፣ በፊት የነበረ ይላንተ ፍቅር ሳይሆን ስሜት ነበረ፣ ያ ስሜት ደግሞ አሁን ላይ የለም፣ አሁን እየወደድኩ አይደለም፣ በማለት ኪራ ከእሷ ተስፋ እንድቆርጥ የቻለችውን ያክል እየሞከረች ነው። ከእሱ ፊት ጠንካራ ለመሆን ብትሞክርም አልፎ አልፎ ግን ብቻዋን የምትሆንበት ክፍተት ሰዓት ስታገኝ እያለቀሰች ነው ከራሷ ጋር የምታወራው። ያም ሲሆን ደግሞ እንዳጋጣሚ ኪራ ደርሶባት ነበረ። ጽናትዬ ምን ሆነሽ ነው እንደዚህ እያለቀሽ ብቻሽን የተቀመሽው? በማለት ሲጠይቃት እንግዲህ ጽናት የኪሩቤል እናት በካንሰር መታመሟን ሲነግራት የኪራ አባት በጣም ነው የደነገጠችው። እኔ እኮ ይሄን አላቅም ነበር በማለት እንኳን አንቺ ኪሩቤልም አያውቅም ሲያማት እሱ ፊት ከሆነ የህመሟን ስሜት እንኳን ማንጸባረቅ አትፈልግም፣ እሱ ይጨነቃል በማለት የእሷን ህመም ችላው ነው የምትኖረው በማለት ይነግራታል። ለዚች እናት ብለሽ ክሩቤል ማግባት እንዳለበት እና ይሄን ፍላጎቱን ደግሞ ኦልሬዲ አንዳንድ ሀሳቦችን በማንሳት የምትመጣው የአቶ ሻምበልጅ ጋር እንዲቀራረቡ አድርጊልኝ፣ በዚህ ላስቸግርሽ በማለት ትታዘዛለች። ቀጥሎም የክሩቤር አባት ጽናት አንቺ ብልህ ሴት ነሽ፣ አንቺ ቆንጆ ሴት ነሽ፣ አንቺ መልካም ሴት ነሽ፣ ይሄንን ማድረግ የሚከብድሽ አይመስለኝም። ስለዚህ ለዛም ነው እርግጠኛ ሆኚ አንቺን ይሄን ላዘሽ የቻልኩት በማለት ሲነግረዋት እሺ የምችለውን አደርጋለሁ በማለት ግራ በመጋባት ከራሷ ጋር እያወራች ቁጭ ብላ ሳለ ምሩ ትመጣለች። መራዊት ደግሞ ምን ሆነሽ ነው ጽናትዬ? ከራስሽ ጋር አይደለሽም ብቻሽን እያወራሽ እኮ ነው በማለት ስትጠይቃት ይገርማል የኔ ነገር። በቃ የለፋሁበትን ለሰው ደስታ እንጂ ለእኔ ደስታ እንድኖር አልተፈቀደልኝም፣ በማለት ለሷ ትነግራት እና ምን ሆነች ነው? ቢያንስ የሆንሽውን ነገር ነገርኝ ብላ ስትጠይቃት፣ አይ እንደዚሁ ዝም ብዬ ነው በማለት ከመለሰችላት በኋላ ትታት ወደ ውጭ ትወጣለች። ናሆም እና ክሩቤል ግራ በመጋባት ልጅቷን ከተቀበሉ በኋላ ቁጭ ብለው ካፌ እየጠጡ ነበረ። ስለ አንዳንድ ነገሮች እየተጠያየቁ ነበረ። በተለይ ደግሞ የአዲስቱ ልጅ ወደ ቤታቸው መምጣት ምን አላማ እንዳለውም ግራ በመጋባት ክሩቤል እንግዲህ ከአባቱም ጋር ተነጋግሮ ነበረ። የልጅቱ መምጣት ነው ወይስ ለምን እንደምትመጣ ነው ያንተ ችግር? በማለት ነው አባትየውም የመለሰለት። አባቱ ደግሞ ለምን አታገባም በማለት ባህሪው በጣም ተቀያይሮበት ነበረ። ክሩቤል እንግዲህ ከክሩቤል ጸባይ መቀያየር አባትየው ሊረዳ የሚገባው ነገር፣ የሚወዳት ሴት እንዳለች ሊረዳ ይገባ ነበረ። ጽናትም እንዳለችው አባትየው እንደዚህ ብለው ባዘዟት ወቅት ቢያንስ የሆነ በሕይወቱ ሰው ካለ መጠየቅ አለብን እኮ በማለት ለአባትየው ስትጠይቀው ልጄን አውቀዋለሁ በማለት ነው የመለሱላት። እንግዲህ የቻልኩትን ሞክራለሁ ጋሼ በማለት ታዛዥ ነኝ በማለት አባቶንም ቃላቸውን አክብራሽ ብላቸዋለች። የቻለችውንም እየሞከረች ነው። ነገር ግን የምንወዳቸውን የምናፈቅራቸውን፣ ሰዎች በተለይ ደግሞ የምናፈቅራቸውን ሰዎች ከሌላ ሰው ጋር ኢቭን መራቁ እንዳለ ሆኖ አንዳንዴ የሆነ ከባድ ውሳኔ በተለይ ደግሞ የእኛ እነሱ ጋር መሆን እነሱን የሚጎዳቸው ሆኖ ከታየን እነሱን እንደሚጎዳቸው ከገመትን ከነሱ መራቁ ጥንካሬ ይሰጠናል። ምክንያቱም የኛ ከነሱ መራቅ ቢጎዳንም የኛ ከነሱ መራቅ ደግሞ እነሱን እንደሚጠቅም እንኳን እያስታወስን መጽናናት እንችላለን። ነገር ግን እነዚያ ሰዎች ሌላ ሰው እንዲቀርቡ ማበረታታት ወይም ደግሞ ማገዙ በጣም ከባድ የቤት ስራ ነው የሚሆነው። ለዛም ነው ጽናት እስካሁን ድረስ የአቶ ሻምበል ልጅና ኪራን አብረው ስታያቸው በጣም ነው የምትለውን የምታጣው። በጣም ነው ጸባዩዋ የሚቀያየረው።